ሚኒስትር ሲቋቋምም ከተሞችን ፕላን ማድረግ ነው። ፕላን መር እንዲሆኑ ነው ትልቁ። እስፔሻሊ አሁን እኛ እንዳልኩ የኢትዮጵያ ከተሞች በጣም የድሮ ከተሞች ናቸው። እንዳልኩ ፕላን መር ወይም ደግሞ ፕላን ተደርጎላቸው የሰፈሩ ወይም ደግሞ ዲቨሎፕ ያደረጉ ከተሞች አሉ። እንደ አፋር ደግሞ ጥሩ እድሎችም ያሉ ከተሞች አሉ። አንዳንድ ኮምፓክት የሆኑ ከተሞች ቢኖሩ ነው እነዚህ ከተሞችን ደግሞ መመልሰው ማልማት አሁን እኛ ብዛት ፕላን እንሰራለን ለሎጊያ ፕላን ሰርተናል። ሎጊያ መጀመሪያ በፕላን ያልተነሳች የመቶ ዓመት እድሜ ያላት ከተማ ነው፣ ግን ነገ መልሶ ማልማት ይኖራል። አሁን ኮሊደሩ ትልቅ እድል ፈጥሮልናል። ትልቅ ለከተሞች ፕላን ትግበራ እስፔሻሊ ክቡር ምስጋና ይገባውና ዶክተር አብይ ያመጣልን የኮሊደር ኢኒሽቲቭ ለከተሞቻችን ትልቅ የፕላን ትግበራ መሬት እንዲነካ ያደረገው ትልቁ ነው ምክንያቱም እንደምታየው አሁን ለኮሊደሩ ብዙ አምፕላን የሆኑ እንትኖች ፈርሰዋል። ካየክ አስፓልት ዳር የተሰሩ ቤቶች ኢቭን የአስፓልቱ እግረኛውን ይዘው ማለት ነው። አንዳንዴ አስፋልት ጫፍ ራሱ በረንዳቸው የደረሰባቸው ይሄ በኮሊደር ኮንሰርት የፈረሱ ቤቶች አስፓልቱ የራሱ ዴብዝና ዊድዝ ጠብቆ እንዲቀመጥ አድርጎልናል ማለት ነው። ፕላስ ደግሞ ባክሴቶች፣ እግረኛን፣ የተለያዩ ባይስክልን ጨምሮ አስፓልቱ 40 ሜትርና 50 ሜትር መሆን ሲገባው ከዚህ በፊት 10ና 15 ሜትር ማክሲማም 25 ሜትር ላይ ነበረ። አብዛኞቻችን ከተሞች ስቲል ሰመራም የነበረው አሁን ግን በኮሊደሩ ትልቅ አስፓልቱን በፕላኑ መሰረት እንዲቀመጥ አድርጎልናል። እና የኮሊደር ልማቱ ከተሞችን ፕላን ለመተግበር እና ተቋሙ ደግሞ ምንድነው ትልቁ ጎል ብንል ከተሞች ፕላን መር እንዲሆኑ ነው። እኛ ከስር ከስር እነዚህን ከተሞች ፕላን እያዘጋጀን ለቀጣይ መልሶ ማልማት በዛ ፕላን መሰረት መር ሆኖ ለኑሮ ምቹ ለኢንቨስትመንት ለቱሪስት መዳረሻ እንዲሆን። ምክንያቱም ሪል ስቴት ሆቴል፣ የተለያዩ ነገሮች እዛ ከተማ ላይ ይመጣል። ግን ያንን በፕላን ሲመራ የመሬት ማኔጅመንቱ በፕላን ስለሚሆን ቱሪስቶችን ይስባል። መዳረሻም ይሆናል። ምክንያቱም ሆቴሎች፣ ሪል ስቴቶች የተለያዩ ነገሮች ሲኖሩ ባለሀብቶች ሪል ስቴት እዛ ጋር ሴትል ያደርጋሉ። ሰው እየገዛ ይኖራል፣ ውጭ ያሉ ባለ ሀብቶች። ሆቴል ሲኖር ደግሞ ወደ ቱሪስት መዳረሻ ይኖራል። አዋሽ ቆንጆ ሆቴል ካለ ድሆ ና አዋሽ ፓርክን ለማየት እዛ ጋር ያርፋሉ። የሆቴልና ና የቢዝነስ ኤሪያዎችን ወይም ደግሞ ኢኮኖሚ ኤሪያዎችን ፕላን ዳርጎ ማስቀመጥ ምናምን እንዳልኩ ኢንፍራስትራክቸሩ በኋላ ላይ ነው የሚመጣው። ያ መሬት ሲፈለግ መገኘት አለበት ነው የኔ ሀሳብ። አንዳንድ ጊዜ በከተሞች ጋር ማንግባባው ያለችውን የጊዜያዊ ነገሮች ነው የሚያስቡት። ወይም ደግሞ አሁን መኖሪያ ቤት ነው ብዛት እያደገ ያለው ወይም ደግሞ የመኖሪያ ቤት አቅርቦት በግለሰብ በመንግስትም አይደለም፣ በግለሰብ ፍላጎት የመኖሪያ ነው ፍላጎት። ሶ ያንን የቢዝነስ ኤሪያ ለመኖሪያ ቤት ቀይረው ወይም ደግሞ ኢቨን ፕላኑ ላይ ሳይቀየር ፕላኑ የቢዝነስ እና ኮሜርስ እያለ ለመኖሪያ ቤት ይሰጡታል። ያለው ውስን ግንባታ የመኖሪያ ነው። ኖ ይሄ ኢንፍራስትራክቸር ነገ የሚመጣ ነው፣ ነገ ከነገ ወዲያ የሚመጣ ነው። ስለዚህ ያን ቦታ አዘጋጅተን ማስቀመጥ አለብን። ትልቁ ጭቅጭቃችን ከከተሞች ጋር እስፔሻሊ ይሄ አረንጓዴ ቦታዎች ነገ ይሰራል፣ መንግስት ፓርክ ይሰራል፣ መዝናኛ ይሰራል፣ ባለሀብት ሊያለማ ይመጣል። እነዚህ እነዚህ አጋጣሚዎችን የምናገኘው ያኔ ቦታው መዘጋጀትና ኦፊሻሊ ወይም ደግሞ ሰነድ ወይም ካርታ ተዘጋጅቶላቸው መቀመጥ አለበት። ለሌላ አገልግሎት መዋል የለበትም እያልን እንደ ተቋም ያው ያለን አንደኛ የተቋቋምንበት ትልቁም ዓላማ እነዚህን ይሄንን በደንብ የተከታተሉ ደገፍና ማገዝ ስለሆነ እኛ እንደ ተቋም ትልቅ ክትትልና ድጋፍ እያደረግን ነው። ወደፊት አሁን እንዳልኩ ይሄ ኮልደር ልማቱም ጥሩ የመልሶ ማልማት ጋር ተያይዞ የመጣልን ነገር ስላለ ይደግፈናል፣ ያግዘናል ብዬ አስባለሁኝ። ከተሞች ደግሞ መር ፕላን መር ለኑሮ ምቹ፣ ተስማሚ፣ ተወዳዳሪ የሆነ ከተማ፣ ጽዱ፣ ከቆሻሻ የጸዳ ኢቭን ከተማ እኮ ስርዓት ራሱ ችግር የሚፈታበት ከተማ ነው። የስራ እድል የሚኖርበት ከተማ ነው። ምክንያቱም በቆሻሻ አወጋገድና አነሳስ በህግ ማስከበር ለምን ከተማ ይጠበቃል? ህግ አስከባሪ መንግስት አለ ተደራጅተው ነው አሁን ተደራጅተው፣ የህግ ማዕቀፍ ወይም ደግሞ ስልጠና ሰጥቷቸው ከተማን ይጠብቃሉ። ከሌቦች፣ ከዘራፊ፣ ከህገ ወጦች ከትራፊክ ራሱ በዘለለም ሰፈር ውስጥ ከሚኒሻ በዘለለ ይጠብቃሉ ቆሻሻ ከግቢ ወጥቶ ውጭ የሚጥለውን ሰው ውጭ ላይ የሚጥለውን ሰው ይጠብቃሉ። አሁን ያደጉ ከተሞች እና አዲስ አበባ አብዛኛው አዲስ አበባ እና የተወሰኑ ከተሞች ናቸው፣ አሁን ፕላን መር እየሆነ እሱም በመልሶ ማልማት ነው። አዲስ አበባም እኮ በጣም አስቸጋሪ እና አስጸያፊ ከተማ፣ ግማሽ ፓርቷ እና የተወሰነች ፓርቷ ብቻ ነበረች እንደ ስሙ አዲስ አበባ። አሁን ግን እንደ ስሙ አዲስ አበባ ከንጦጦ እስከ ጫፍ እስከ ጫፍ አዲስ አበባ አዲስ አበባ ልትመስል ችላለች፣ እንደ ስሟ ማለት ነው። ይሄ ምንድን ነው? በመልሶ ማልማት ነው። እና የእኛ ከተሞችም ወደፊት አዳዲሶቹን በፕላን መር እንዲሆኑ ተቋማችን ትልቁ ጎልና ግብ ነው። ተቋሙ አንድ ራእይ ነው። ነባሮችን ደግሞ በመልሶ ማልማት ለወደፊት እንዳልኩ ለኑሮ ምቹና ተስማሚ ኢንቫይሮንመንት መፍጠር ለህፃናት፣ ለአቅመ ደካሞች አንዳንዴ አንዳንድ ከተማ በቃ መኪና ያለው ብቻ የሚጠቀምባት ከተማዎች ነበሩ። አሁን ኮሊደሩ እድሜ ለኮሊደሩ ህፃናትም ወጥተው ሳይሳቀቁ የሚዝናኑበት በየሰፈራቸው የፓርክ እንዲሁም የመዝናኛ አሁን ሰው ልጁን ለማዝናናት ብዙ ብር ከውስጥ ያደረግ ነበር። በአሁኑ በነፃ ምንም የሻይ ቡና ብትከፍል ነው ወይ ለልጆቹ የሚያስፈልግን ነገር ልታወጣ ነው እንጂ በሳንቲም ቤት የሚቆጠር ብር ከፍለ ትዝናና አለ ትኬት ቆርጠ በ10 ብር በ15 ብር ማክሲሙም 200 ብር ቢሆን ነው። ይሄ ማለት ያኔ የነበሩት የመጫወቻ ቦታዎች ውስን ነበሩና ለመዝናናት ልጆችን ከተማ ሀገር ስታዝናና ብዙ ብር ነበረ ፕሮቫይድ ምታደረገው የምታወጣው ማለት ነው እና ከዛ አኳያ አሁን እድሜ ለኮሊደሩ ሊደሩ በየሰፈራችን መዝናኛ ፓርኮች እንዲገቡ አሁን የአፋር ከተሞች ጀምሯል፣ ሰመራ ጀምሯል፣ ነጋዋሽ ይቀጥላል። አጠቃላይ የአፋር ከተሞች በኮሪደር ገጠር ከተሞች ደግሞ በገጠር ኮሪደር እየተጠና የትኛው ከተማ ላይ ላውንች እናርግና እናስጀምር የሚባለው እንደ ከተማ እንደ ተቋማችንም ዲዛይን እና ቅድመ ዝግጅት ስራውን እየጨረሰ ነው። ከዚህ ጋር ተያይዘው ስለዚህ ከተሞች ለቀጣይ ተስማሚና ኑሮ ምቹ ተፈላጊና ተወዳዳሪ እንዲሆኑ እኛ እንደ ፕላን ከዝግጅት እስከ ትግበራ ከዲዛይን እስከ አርባን ፕሮፋይል ከማዘጋጀት አጠቃላይ ተቋሙ የተሰጠው በሕግ የተሰጠው የስራ ኃላፊነት ወይም ደግሞ የስራ ድርሻ በመስራት ከተሞችን ደግሞ በማገዝ ነው። አሁን ግን ትልቁ ተግዳሮት ከተሞች የራሳቸው የሆነ በቂ ባለሙያ የላቸው። አንድ ከተማ መስተዳደር ቢያንስ አርባን ፕላነር መኖር አለበት፣ ህንጻሹን መኖር አለበት። ሌሎች ከሲቪል እና ከተለያዩ መሀንዲሶች ውጪ ማለት ነው። አጠቃላይ አንድ ከተማ አስተዳደር ምን ያክል ባለሙያዎች እና ሰራተኞች ሊኖሩት ይገባል የሚለውን ስታንዳርድ በማከለ ቅጥር አድርጎ ከተማን በባለሙያ መመራት ሲቻል ፕላን መር መሆን ይችላል። እንደ ተግዳሮታችን እኛ ያሉ ውስን ባለሙያዎቻችን ሁሉም ከተማ ላይ ፕሮቫይድ ማድረግ አንችልም፣ ወይም ደግሞ ማሳተፍ አንችልም። አንዳንድ ከሰመራና ሎጊያና ከአዋሽ ከተማ ውጭ እንትን ባለሙያ ማንፓወር በቂ ማንፓወር ያላቸው ከተሞች የሉ። ያሉንም ባለሙያዎች ማሰራትና ማሰልጠንና ማሳተፍ አለበት። አሁን እንትኑ ፍቃድ የሚሰጠው መሬት የሚሰጠውም አንድ ሰው፣ ግንባታ ፍቃድ የሚሰጠውም አንድ ሰው ፕላን የሚያውም አንድ ሰው ይሆንና ማን እንደሚጠየቅ አታውቅም። ከዛ ጥፋቱ እዛ ጋ ይሆናል። ግን ግንባታ ፍቃድ ወይ መሬት የሚሰጠው ሌላ ሲሆን ሕንፃ ሹሙ ሌላ ሰው ሲሆን እዛ ጋ ኖ፣ ይሄ ኮ መንገዱ ይሄ የተሰጠው ቦታ መንገድ ነው ኖ፣ ይሄ ቦታ ኮ የግሪን ቦታ ነው ይላል። ግንባታ ፍቃዱ ይቆማል ማለት ነው። ቢኮዝ ያ ቦታ በተሳሳተ መሬት አጠቃቀም ነው የተሰጠው ማለት ነው። አየ ዝም ብሎ አያልፍም። አርባን ፕላነሩም ሊኖር ይችላል። ኖ እስኪ ቼክ አድርግ ሲባል አርባን ፕላነሩም ቼክ ሲያደርግ ወይም ደግሞ አዘጋጅቶ መሬቶችን ይሄው የመኖሪያ እና የኮሜርስ ይሄ የአረንጓዴ ቦታና ይህንን ይሄ የቀብርና ምናምን ይሄ የሃይማኖትና የሰርቪስ ተቋም የተለያየ ብሎ በፕላን ስታንዳርዶች ለይቶ ለከተሞቹ የሚሰጥ እዛው የከተማ ባለሙያ ካለገ ከተሞች በፕላን ለመመራት ምንም ማነቆ ወይም ምንም ችግር አይፈጠርባቸው። አሁን ትልቁ ተግዳሮቶች ከተማ መስተዳድሮች ወይም ከተሞቹ በቂ ባለሙያ የላቸው። አሁን እኛ ራሱ እንሰራለን ፕላን እናዘጋጃለን። በጣም ተመላልሰን በጣም ልንደግፋቸው ስልጠና እንሰጣቸዋል። ግን ውስን አንድ ባለሙያ ሁሉንም ይሆናል። ጂአይኤስ ይሆናል፣ አርባን ፕላነር ይሆናል፣ ሰርቬር ይሆናል፣ ሲቪል መሀንዲስ ይሆናል። ይሄ አይቻልም። ከተማን በፕላን ለመብራት ቢያንስ ወሳኝ ባለሙያዎች መኖር አለባቸው። ጂአይኤስ መኖር አለበት፣ አርባን ፕላነር መኖር አለበት፣ ሰርቬ መኖር አለበት ሚኒመም ሲቪል መሀንዲስና ኢኮኖሚ ሶሽ ኢኮኖሚ የተለያዩ ኢቨን ኢንቫይሮመንት ፕላኑ ነው። ይሄ ከሶሽ ኢኮኖሚ ሌላ ነው። ይሄ ሃይድሮሊክስ ከኢሪጌሽን ከተለያዩ ከድሬኔጅ ጋር የተያዘ ነው። ፕላኑ እዚህ ጋር ድሬኔጁ ከባድ ነው ና እዚህ ጋር ለመኖሪያም ሆነ ለተለያየ ነገር መሰራት የለበትም ቅድሚያ ለድሬኔጁ ማለቅ አለበት የሚል ኮሜንት መስጠት የሚችል ብቁ ባለሙያ ከተማ መስተዳደሮች የራሳቸው የሆነ የሰለጠነ ባለሙያ መኖር አለባቸው። ገበያ ላይ ደግሞ በደንብ አሉ። እነሱን አወዳድሮ ለከተማው ኢቨን በመሬት ሲመራ ከተሞ ትልቅ ገቢ ያገኛል። የገቢ አቅማችንን መጠቀም እንችለው መሬታችን ነው ትልቁ ሀብታችን። እሱን ለማግኘት ደግሞ ከተሞች ገቢን ፈልፍሎ ሊያወጣላቸው የሚችል ወይም ደግሞ የገቢ አርዕስቶችን አይቶ አንብቦ ወደ ብር መቀየር የሚችል ጠንካራ ጠንካራ ባለሙያዎች በየከተማ መስተዳደሩ ሲኖር ከተሞች በምንፈልገው ልክ ማደግ ይችላል። ገቢ ያለ ማለት ደግሞ ኢንፍራስትራክቸር ይኖራል ማለት ነው። ቢኮዝ ፕላኑ መንገድ ለመክፈት ሎደር ይፈልጋል፣ ቤንዚን ይፈልጋል፣ ማቴሪያል ይፈልጋል። አንዳንድ ከተሞች እኮ ዝግ የሆኑ ከተሞች አሉ። ምንም መንገድ ዋና መንገድና በተለምዶ የሚመጡ ሁለት ሁለት ሶስት መንገድ አስራ አምስት ሀያ መንገድ ፕላኑ ላይ ያስቀምጦ፣ ግን ገቢ ከሌለው መዘጋጃ ቤታዊ ገቢ ከሌለው ያን ኢንፍራስትራክቸር እንዴት ይሰራል? ያንም ቦታ እንዴት ያለ መዋል መብራት፣ ውሃ፣ መንገድ ከከፈተ ብትመራው እዛ አካባቢ ሁሉም ሄዶ ይሰራል። ኢንፍራስትራክቸር ደግሞ ለአንድ ከተማ ትልቅ ተጽዕኖ አለው፣ እስከ መብራት እስከ ውሃ ከመንገድ ዋናው ሶስቱ እንኳን እነዚህ ቪዚብል ከሆኑ ማንም ሰው የመራሃ ቦታ ላይ ሄዶ መኖሪያም ሆነ ኮሜርስ ሆነ የተለያዩ ነገሮችን ለመገንባት ፈቃደኛ ነው። ግን እነዛ ባልተሟሉበት እነዚህ ባላለቁበት መሬት ብትሰጥ ሰው ኢንፍራስትራክቸር እስኪስተካከል ሁለት ሶስት ዓመት አራት ዓመት ሊጠብቅ ይችላል። ቦታ ካርታ ይዞ አንዳንዴ አቅሙ እያለው በመንገድ በኢንፍራስትራክቸር ችግር ማለት ነው። ይህን ደግሞ በግለሰብ ደረጃ ማከናወን የሚከብድ ነው። መሬትን ግን በአግባቡ በፕላን ከተጠቀሙ የገቢ አቅማቸውን በትልቁ ጨምሮ ኢንፍራስትራክቸሮችን ማሟል ይችላሉ። የራሱን ሀብት ደግሞ በደንብ ክልሉ ከሚሰበስበው ገቢ በላይ ከተሞች መሰብሰብ ይችላሉ። ትልቅ አቅም አላቸው ከተሞች፣ ትልቅ አቅም ግን ያንን አቅም ደግሞ እንዴት ነው የምንጠቀመው የሚለው ቁጭ አርጎ አቅዶ፣ በምን ባለሙያ ነው መጠቀም ያለብን፣ ክፍተት ያለባቸውን ባለሙያዎች ክፍተት ያለበት ምክንያት ላይ ባለሙያ መድቦ ከተሰራ ከተሞችን በመልሶ ማልማትም በጣም የሞቱ ሰፈሮችን መልሶ ማልማቱላ መስራት ይችላል። ከዛ በኋላ በፕላን እየተቀየረ ይሄዳል ማለት ነው። አመሰግናለሁ። ቀረ የምለው ሀሳብ የለም። ያው የፕላን ጉዳይ ሲነሳ ብዙ ነው፣ እንደዚህ አጭር እንትን ውስጥ አያልቅም። በጣም ሰፊ ነው፣ ግን በዋናነት ያስቀመጥነውን አውርተናል። ሊሰሩ የሚገባቸው እና የተሰሩ ያሉትንም እንደዚህ ተወያይተናል፣ ለማቅረብ ሞክሬያለሁ። ከሞላ ጎደል የሚጎሉ ነገሮች ይኖራሉ። ግን ማስተላለፍ የምፈልገው ያው እኔ እንደተለመደው ለከተሞች ነው ከተሞች እድሉም እድሉም ለነሱ ነው። ጥቅሙም ለከተሞች ነው። እኛ እንደ ተቋም እዚህ ጋር ሪጉሌተሪ ነው ተቋቋም ነው። አሁን ሚኒስትሪው ለእኛ ተጠሪ ሲሆን የሚያስቀምጥልን ሪጉሌተሪ ቅድመና አበብ ድጋፎች፣ ኢንተርናል የተለያዩ ድጋፎች፣ ኤክስተርናል ድጋፎች ነው የሚኖሩት። ሚኒስትሪው አሁን ለምሳሌ ኢትዮጵያ ኮንስትራክሽን ኤንድ መሰረተ ልማት ሚኒስትር ማለት ነው። እዚህ እንደ ክልል ደግሞ ከተማ ፕላን ደግሞ ለከተሞች ድጋፍና ክትትል ነው ዲቴል ወርዶ። እንዳውም እኛ ከተሞች ከሚገባቸው በላይ ነው እያገዝናቸው ያለ ነው። ምክንያቱም የአፋር ከተሞች አዳዲስ ናቸው። ካለው ኤክስፐሪንስ አኳያ ውስንነት አለ፣ ከማምፓወር አኳያ ውስንነት አለ። ከዛ አኳያ በደንብ እየደገፍናቸው ነው ያለው እና ከተሞች ደግሞ በዚህ ልክ ራሳቸው ማዘጋጀት ውጤታማ ለመሆን ደግሞ ያለባቸውን ክፍተቶች ከስር ከስር እየሞሉ የከተማ ፕላን ስራ መሬት እንዲነካ ማገዝ አለባቸው። ለእኛ ሳይሆን ለነሱ። የእኛ ማንዴት ያው ማዘጋጀት፣ የተወሰነ ፓርት መተግበር፣ ከዛ ውጭ መከታተልና መደገፍ ነው። ቀለል አድርገን ስናየው ያ ነው። ግን አሁን ባለው ነባራ ሁኔታ ደግሞ ካለው የማንፓወር ችግር ከነሱ ያለው በቃ ባለሙያም ደግሞ ካለባቸው የኢኩፕመንት ኢቨን የዲፈረንሻል ጂፒኤስ የላቸውም። ብዙ ቶታል ስቴሽን አንዳንዱ በሜትር ነው የሚሰራው። በሜትር ደግሞ መሬት አይስለካም። ለዛ ነው በቃ በጣም የቀረ ኋላ ቀር አሰራር የመሬት ሀብትን የማታውቅበት ነው። አሁን ቴክኖሎጂው በጣም ረቋል እና እነዚህ አንዳንዴ የራሳቸውን ወይም ደግሞ ፕራዮሪቲ ሰጥተው ነገ ግን ትልቅ አቅም ሊፈጥርላቸው የሚችለው መሬት ነው እንዳልኩ ሀብቱ መሬት ነው። ነገ የሚፈልጉት ኢንፍራስትራክቸር ሆነ ሌሎችን ነገር የሚያደርጉት መሬትን በአግባቡ ተጠቅመ ነው። ለመሬትና ለከተማ ፕላን ትግበራና ዝግጅት የሚሆን ከኢኩፕመንት መሳሪያዎች ግዢ ጀምሮ እስከ ማንፓወር ማጠናከር ግድ ይላቸዋል። እኔ ማስተላለፈው ከተሞች ይሄንን ሁሌም በአጽንኦት ይዘው የከተማ ፕላን ወደ መሬት የሚወርድላቸው ያ ከተማ ፕላንድ ነው ተብሎ ቱሪስት፣ ኢንቨስትመንት፣ ሆቴልና ቱሪዝም፣ የተለያዩ ኢኮኖሚ ግብአትም ወይም ደግሞ ገቢያቸው ሊሻሻል የሚችለው በዚህ መልኩ ከቀጠሉ ነው። አሁን ባሉበት ባህላዊ አሰራር ግን አስቸጋሪ ነው። እስፔሻሊ አንዳንድ ከተሞች አሉ። አሁን ሰመራ ጥሩ ነው፣ ጥሩ ነው። እኛም ዙ ስለሆንም በደንብ እናግዛቸዋለን። በስሩም ብዙ ባለሙያዎች አሉት፣ ጥሩ ነው። አዋሽም ከሞላ ጎንደል ያው ነባርም ሰመራ በፕላን የተነሳች ከተማ ስለሆነች ለመቆጣጠርም እየተሞከረ ነው። አንዳንድ ወጣ ገባ ያሉ ነገሮች ቢኖሩም እኛም እንደተቋም የተቆጣጠርነው ነው፣ ለመቆጣጠርም ተችሏል። ጥሩ ነው። እነዚህ ነባር ከተሞች ግን ነባር ስሪት የሚባሉትም ግን እና በዓላ ለምሳሌ እነሚሌ ካላቸው ኢቨን ከመሬት አቀማመጥ ጀምሮ ተፈጥሮ ካሰፋፈራቸው ጀምሮ በደንብ ጥበብና ስራ ይፈልጋል። አሁን ለምሳሌ ሚሌ ለመልማት በጣም ብዙ ስራ ይጠበቅባታል። ካላት ተፈጥሮ ከሰጣት ጂኦግራፊ አቀማመጥ ራሱ ሚሌ ረዝማ ረዝማ ጫፍ ደርሳለች። ወደ 13 14 ኪሎ ሜትር ነው አንድ ከተማ። ይሄ አንድ ከተማ በአንድ ከተማ ርቀት አራት ቦታ ተከፋፍላለች። ይሄ የቱ ጋ ነው የመሬት ሀብቴ ብሎ ለይቶ በፕላን መሰራት አለበት። እኛ ፕላን ሰርተን ስትራክቸር ፕላን ወይም ቤዚክ ፕላን ሰርተን አሁን በዚህ አመት ትግበራ ያዘጋጅተና እና አንዳንድ ከተሞች እና ምንድን ነው እነዚህ ከተሞች የማስተላልፈው በማንፓወር በኢኩፕመንት ወይም ደግሞ በፕላን መሳሪያው ራሳቸውን በጣም ማጎልበት አለባቸው። አንድ ጊዜ ግዢ ካረጉ ለቀጣይ አመት በጣም ብዙ ስራ ሰርቶ ብዙ ሀብት የገዙበትን ሶስት እጥፍ ሀብት መሰብሰብ ይችላሉ። አንድ መሳሪያ አምስት ሚሊዮን ቢገዙ ቀጣይ አመት ግን አራት አምስት መሳሪያ የሚገዙበት ሀብት ይሰበስባሉ። በቴክኖሎጂ መር ከሆነ መሬት አጠቃቀማቸው ማለት ግን፣ ባህላዊ ከሆነ ገቢም አያገኙ መሬቱ እየሄደ ነው የሚቀረው ማለት ነው። ከዚያ አኳያ ከተሞች አደራ ማንፓወራቸውን፣ የፕላን መሳሪያ እንዲሁም ለከተማ ፕላን ትግበራ አስፈላጊ ማንፓወር በየአመቱ ቢያንስ ሁለት ሁለት ማንፓወር እየቀጠሩ ከተሞቻቸውን በባለሙያ እንዲመራ ወይም ደግሞ በባለሙያ እየተደገፈ ቢመራ ቢሰራ የተሻለ ውጤት ይመጣል ላለ እንደ ተቋም ደግሞ የእኛ ማንዴት ባለፈ እንደ ሙያ ያው አያስችልም እና በሙያው ስትሆን ተቋም መምራት ብቻ ሳይሆን ባለሙያ ስትሆን ይከብዳል፣ ይጨንቀሃል። ኖ በቃ የነሱ ስራ ነው ብለህ አቶ ምናልባት እኔ ፕሮፌሽን ሌላ ቢሆን ኖሮ ዚስማች አልጥርም፣ አልተጋም ግን በዘርፉ ያለፍኩበት ስለሆነ ዘርፉ የራሴም ስለሆነ ይከብደኛል። ሙያ ውስጥ ስትሆን ለመቆጣጠር በምችለው መንገድ ትጥር አለ። ኢቭን ከቅድ ውጭ ትሄዳለህ፣ በነሱ ፕሮግራም ትሄዳለህ። ብዙ ነገሮች የራስህን አብተህ እንደገና ከነሱ ምንም ሳታገኝ ግን ለከተማው ስትል ደግሞ አንዳንዴ ብዙ የምትከፍላቸው መስዋዕትነቶች አሉ። እንደዚህ እያደረግን ነው። አብዛኞቻችን ከቅድ ውጭ ብዙ ስራዎች እንሰራለን። በቃ ለመደገፍ ሲባል ከአቅጣጫ ከመስመር ሲወጣ ለመመለስ ሲባል የምናደርጋቸው ነገሮች አሉ። ከተሞች ደግሞ ጥሩ ጎንም አላቸው። እንዲደገፉም ተነሳሽነትም አላቸው። በጀት የተወሰነ በጀት አዘጋጅተው እኛ ይህን እንችላለን፣ እናንተ ይህን ቻሉልን፣ ደግፉ፣ እንደዚህ አድርጉልን እያሉ ጥያቄ ያቀርባሉ። እነሱን በጠየቁን መሰረት እኛ ምንም አይነት ቅድመ ሁኔታ ሳናስቀምጥ በጠየቁን ልክ እያስተናገድናቸው ነው። ያው መደጋገፍ ነው። ተቋማት ብቻውን አይቀጥልም። ከተማም የራስ ጉዳይ ነው ብለን የምንተወው አይደለም። እኛ የተቋቋምነው ለአፋር ከተሞች አጠቃላይ ነው እኩል በሆነ ዲስትሪቢሽን ፌር በሆነ እስፔሻሊ ስታንዳርዱ ወይም ደግሞ ከተማው በሚችለው አቅም መሰረት ለማገዝ ጥረት እናደርጋለን። ከተሞችም የእኛን ጥረት ደግሞ ተቀብለው ወደ ተግባር ማዋል ነው ያለባቸው። ላለ አመሰግናለሁ። ክብራትና ክብሯን ተመልካቾቻችን፣ ከኢንጂነር ዛሃራ ጋር ያደረግነው ቆይታ ይህን ይመስል ነበር። በተመሳሳይ ፕሮግራም እስከምንገናኝ አብሪያችሁ ቆይታ